ስለት በናይጄሪያዋ ሞካዋ ከተማ የጣለውን ከባድ ዝናብ ተከትሎ በተፈጠረ ከባድ ጎርፍ ምክንያት የሞቱ ሰዎች ቁጥር ከ200 በላይ መሆኑ ሲገለጽ ይህ ቁጥር እስከ ሰባት መቶ እንደሚደርስ ተነግሯል። በሀገሪቱ ማዕከላዊ ናይጀር ግዛት ውስጥ በደረሰው አደጋም እስካሁን አምስት መቶ ሰዎች የደረሱበት አለመታወቁት ሰምቷል። የአካባቢው ባለስልጣናትም በህይወት የሚገኝ ሰው ከዚህ በኋላ አይኖርም በሚል እምነት ሲያደርጉት የነበረው የነፍስ አድን ጥረትንም አቋርጠውታል። ባለፉት ስልሳ ዓመታት ውስጥ አገሪቱ ካጋጠማት የጎ ፍ አደጋ ሁሉ የከፋው ነው የተባለው ይህ የጎርፍ አደጋ በሁለት የአገሪቱ ከተሞች ላይ ከባድ ውድመትን አስከትሏል። በአካባቢው ተላላፊ በሽታ እንዳይዛምት ለማድረግ በጎርፍ የተቀበሩ ግለሰቦችን ቆፍሮ በማውጣት ተገቢው የቅብር ሥነ-ሥርዓት ማከናወን በቅርቡ እንደሚጀመርም ተሰምቷል። የአካባቢው ነዋሪዎች ዓይናቸው እያየ ቤታቸውና ቤተሰቦቻቸው በጎርፍ ሲወሰዱ መመልከታቸውን ለቢቢሲ ገልጸዋል። የናይጄሪያ ቀይ መስቀል አርብለት ባወጣው መግለጫ ላይ በአገሪቱ የጣለውን ከባድ ዝናብ ተከትሎ የተከሰተው ጎርፍ ከባድ የሕይወት መጥፋትና ሰፊ ስጋት ማስከተሉንም ጠቅሷል። በናይጄሪያ ከሚያዝያ እስከ ጥቅምት ባሉት የዝናብ ወራቶች የጎርፍ አደጋ በተደጋጋሚ ያጋጥማል። ይህ አዋዜ ልዩ ላልሰማችሁ ነው። በእኛ በኩል ሲሄዱ ለ20 ቤቶች እስከ 48% ቅናሽ ያገኛሉ። ዲያስፖራ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። ዲኤምሲ ሲመጡ ለዲያስፖራ ልዩ ትኩረት አለው። እስከ 48% ድረስ የባህል ቅናሽ ለ20 ቤቶች አዘጋጅተናል። ከ80% በላይ ዲያስፖራ በሰፈሩበት በዚህ መንደር ቤት መግዛት ካሰቡ ሁሉንም ፍላጎት ያሟላ ሪል ስቴት ዲኤምሲ ነው። በወር 30 ሺ ብር ገቢ ካለት ዲኤምሲ ያለ ስጋት ቤት ይዙ። ዘመናዊ መኖሪያ ቤትሆን ከ220 ብር ቅድመ ክፍያ ጀምረው ይዋዋሉ። 60 የባንክ ብድር ያዘጋጀን ሲሆን ካሉበት በእጅ ስልኮ ደውለው ከ8 ጀምሮ በመክፈል ቤቶን ይውሰዱ። ወዲያው በሶስት ቀን ዲኤችኤል ካሉበት ሀገር እናደርሳለን። ከስቱዲዮ እስከ ባለ አራት መኝታ እንዲሁም ቅንጡ የንግድ ሱቆችን አዘጋጅተናል። መንደሩ በ65ሺ ካሬ ላይ ያረፈ ሲሆን አምስት ሊፍቶች፣ አምስት የመዋኛ ገንዳ፣ አምስት የከርሰ ምድር ውሃ፣ አምስት ባካፕ ጄነሬተር አለው። ዘመኑን በዋጀ ባልሙኒየም ፎርም ወርክ የግንባታ ጥበብ የሚገነቡ በመሆናቸው በአጭር ጊዜ ማስረከብ ዋና ግባችን ነው። እንደሚከፍሉት መጠን እስከ 35 ተጨማሪ ቅናሽ ተዘጋጅቷል። አስተውሉ። በእኛ በኩል ሲሄዱ ለ20 ቤቶች በስፔሻል ቅናሽ ይስተናገዳሉ። ይደውሉ መረጃ ያገኛሉ። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርገው። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ ለቁም ነገር እንሰራለን።